ሰላም ወዲጃን ቤተሰብ ተከታታይ ሽፋን ነው። በዛሬው ዕለት ባህር ዳር ከፍተኛ ወደ ውጊያ ረግነ እያለ ነበረ እዬ የሚታይ ሰራው ይታያን ባህር ዳር ነው። በተለምዶ ወደ ውጊያ ሊስተውል የሚታወቀው ወፍ እንኳን የምታልፍ አስፈቅዳ ነው። እንኳን ባህር ዳር ልግብተ ወደ ውጊያ ልታደር ቀርቶ። ስለዚህ እነዚህ ጀግኖች የሚታዩት የሚጎላመሙት በባህር ዳርና በባህር ዳር በጣና ፈርጥ በሆነቸው ነው። ስለዚህ ልታሰቡት አይገባ ሹም በዚህ ይብቃችሁ ብዙ መተንተን አያስፈልግም። ምክንያቱም የውሸቱ ገደብ ስለሌለው፣ ደንበጫ በሳት ኃይቀቱ ቅጣት እየተቀጣ እንደ መረጆች እየወጣ ይገኛል። ወደ ዋናው ቁቁም ነገራችን ስንመለስ ጆሀር የሰጠው መግለጫና መንግስት የሰጠው መግለጫና የታየው አለም ያየው የዳሰሰው ይጨበጠው ሁለቱን ለማመሳከር ነው። ምን ያህል ምን ያህል የሀገር ባንዳነትና የሀገር ጥላቻ ቢኖርበት ነው ዶክተር አብይ ጠቅላይ ሚኒስትር ዶክተር አብይ በትናንትናው ነው ያስመረቀውን የኦጋዴን 111 ሚሊ ሊትር በአመት ማምረት የሚችል አስመርቋል። በሌላኛ ዜና ደግሞ ሁለተኛ ዙሩን አስጀምሯል። ጀዋር መሀመድ የተናገረው ያስጀመሩትን ነው። መግለጫው ያሰው ሁለቱን እዩት። የሱ መግለጫ አስመርቃለሁ በመስከረም ወር አስጀምራለሁ ብሎ ጠቅላይ ሚኒስትሩ ሁለት ስራ ስርቱ ነው የመጣ እዚህ ጋር እዚህ ጋር ማየት ነው የሚያስፈልግ። ሁለት ስራ ነው አ አንደኛ ዙር አስመርቋል፣ ሁለተኛ ዙር አስጀምሯል። ጀዋር ማህመድ ምን አለ? በመስከረም ሞር እናስ ጀምር እንትን እናስ መርቃለን ስራ እንጀምራለን ብሎ እንዴት መሰረት ድንጋይ ይጥላል ብሎ ነው እንደ እንትን ተጠቀመባት። እነዚህ ናቸው ህዝብን እያጣመሙ ገደል ውስጥ እየከተቱት የሚገኙት። ስለዚህ መላ ኢትዮጵያውያን ልንነቃ ያስፈልጋን። ይህን ማቅረብ ያስፈለገው ምን ያህል? ምን ያህል የተጋነነ ውሸት እንኳን ቢዋሹ ነው ይህ እስከ ዝን ድረስ መግለጫ መስጠት ያወጡት ነው በተናኖሩ ሁሉም ህዝብ አለምም ያየው ጉዳይ ነው ስለዚህ በህዝብ ብንረዳው ዶክተር አብይ ሁለት ስራ ሰርቶ ነው የተመለሰው አንደኛ ዙር አስመረቀ ሁለተኛ ዙር አስጀመረ አንደኛ ዙር በአመት አንድ መቶ አስራ ሚሊ ሊትር ማምረት የሚችል ነው ሁለተኛ ዙር ሲጠናቀቅ አሁን በተመትሮት ያስጀምረው አንድ ነጥብ ሶስት ሶስት ቢሊዮን ሚሊሊትር ሊትር በአመት ማምረት የሚችል ነው አለቀ ጆኸር የተናገረው የተጀመረችውን ነው እናስመርቃለን ብሎ እንዴት ስራ ጀምሮ ይመጣሉ ብሎችን እንደ ፖለቲካ ሽፋን ተጠቀምባት እስከ ዝን ድረስ የወረዱ መሆናቸው ባይዘወይ ወደ ቁም ነገሩ ስንመጣ፣ በዚህ ወር ብቻ ጠቅላይ ሚኒስትር ዶክተር አብይ ይፋ ካደረጋቸው ግዙፍ ፕሮጀክቶችና ካስመረቃቸው ለሰውሳችሁ ከታላቁ ህዳሴ ግድብ ጀምሮ ማለት ነው። በመስከረም አጠቃላይ በርካታ ነገሮችን እያየን ነው። በተለይ በተለይ እዚህ ጋር በጽሙና ብታደምጡኝ ደስ ይለኛል። ምክንያቱም ለሀገር የሚጠቅም ጉዳይ ስለሆነ ነው። እነዚህ ፋኖ፣ ሸኔ፣ ህወሓት ምናምን ስንተውት አንደኛ ታለው ጉዳይ ስግድብ ያስመርቀናን ግዙፍ ኩመርስ የወርቅ ፋብሪካ ፕሮጀክት ማስጀመር መርሃግብሩ ተጀምረዋል። የጎዲያ ፈር መዳበሪያ ፋብሪካውን ይፋ አድርገውልናል። የኑክሌር ማብሪያ የፋይናንስ አቅርቦትና የግንባታ ስምምነት ከሩሲያ መንግስት ጋር ጨርሶ እንደመጣ እናስታውሳለን። ይህ የሆነበት መንግስት ወደ ሩሲያ ሲሄድ ወደ ቻይና ሲሄድ ለስራ ጉብኝት አይደለም። ዶክተር አብይ ለሀገሩ ጎበዝ ነው፣ እባብ ነው፣ ብልጥ ነው። ለሀገሩ በጣም ከፍተኛ የሆነ ዲፕሎማሲ እየሰራ ነው። ስለዚህ ብንጠቀምበት ምንጠቀም እኛ ነን። ስለዚህ ከሩሲያ መንግስት ጋር ይህን ጨርሶ የመጣበት ግዙፍ ነው ጉዳይ ነው። ግዙፍ የሆነ የቤቶች ግንባታ መሰረት አሁን እንደሚጀምር እሱንም ይፋ አድርጉልናል። ግዙፍ የእርሻ ትራክተር ፋብሪካ ግንባታ ከቤላሩስ መንግስት ጋር ቆይታ እንዳደረጉ እናስታውሳለን። የሚፈጸም እንደሚሆን አሁን ይጠበቃል ማለት ነው። ግዙፍ የሆነ የእርሻ ትራክተሮችን ፋብሪካ ማለት ነው። እጅግ እጅግ በጣም የሚገርም ነው። ይህ በጣም እና ዶክተር አብ በጣም ብልጥ ነው፣ ለሀገሩ ጎበዝ ነው፣ እየሰራ ነው። እንጠቀም በጣም ከቤላሩስ መንግስት ጋር ሌላኛው ጉዳይ ባለፈውም ስታሾፉ የነበራችሁ ስትቀልዱ የነበራችሁም የባቡር መስመር ዝርጋታ ጥናት ስምምነትም ከጣሊያን መንግስት ጋር እንደሚጀምር ይጠበቃል አሁን ባለው የጣሊያን ጠቅላይ ሚኒስትር አንዴ ጅማ ሽርሽር ዟ ሲሄዳ እንደ ወደ የስራ ጉብኝት ሲያደርጉ ዋነኛ አላማውና አላማው ይሄ ነው። በቃ ሌላ ጉዳይ አይደለም እንጂ እንጆይ ለማድረግ ለመዝናናት ታስቦ አይደለም ለስራ ጉዳይ ነው እና ሳከን ብላችሁ የመንግስትን ሂደትና ፕላን እቅድ ብትመለከቱ መልካም ነው ላለው ሌላኛው የነዳጅ ማጣሪያ ፕሮጀክት ማስጀመር ከቻይና መንግስት ጋር በትናንት ሊጨርሱ ማለት ነው ጂሲኤል የተባለ ኩባንያ ጋር ማለት ነው። እነዚህ ትላልቅ ስራዎች እየተሰሩ ነው ያሉበት። እነዚህ ትላልቅ መሬት እየወረዱ እንጂ እንደነ ጀዋር አይነቶችን ቆርቆሮ የሚጮወቱን እየተከተልነ ሀገራችንን ሰላም ባናናውጥ መልካም ነው እላለሁ። ይሄ አንድ ከመግቢያ የልጆላችሁ ቀርቶ የመከላከያዎችን ባህር ዳር ላይ ነው በይዞይ ባህር ዳር አውደ ወጌ ያደረግን ይላሉ። ወፍ እንኳን አስፈቅዳ ንታልፎ በቃ ባጭሩ ልንገራችሁ መቶ ፐርሰንት እርግጠኛ ሰል ነው መቶ ፐርሰንት አንድ አንድ በስተት እንኳን መግባት አይችልም። የሽብር ቡድን ልትፈጽም ትችላል። ይህ ሽብር ሽብር ሽብር በየትኛውም ዓለም ያለው ጉዳይ ነው። እሱን ልትፈጽም ትችላል። ከዛ ውጭ ግን ውጭ ግን አውደ ውጊያ እናደርጋለሁ ውጊያ እናደርግ አይታሰብም። አትስቡት። ይህን መቶ በመቶ ሰርዙት ማለት እፈልጋለሁ። ስለዚህ የሚያስፈልገው ራእያችን ልማትና እድገት ነው። ሰላም ላገራችን እያደርግ ቆሻሻ የሆነ ዘረኝነት ይውደም። ስለዚህ እነዚህ የመሰሉ ትላልቅ ስራዎች እየተሰሩ ባለበት ሰዓት እንደነ ጆሀር መሰሎችና መሰሎችን እየተከተልነ የሀገራችንን የእድገት ጎዳና ከማጣመም ብታርፉ መልካም ነው እላለሁኝ። በተጨባጭ አሁን መንግስት እየሰራ የሚገኝበት ሁኔታ ነው። እነዚህን ላብነት አነሳ ናቸው እንጂ አሁን በበርካታ የሚጀመሩ የሚጨረሱ ፕሮጀክቶች እንዳሉም አሉ። እስካሁን ይፋ ያልሆኑ በትናንትናው ዕለት እንግዲህ ትልቅ ምስራች ነው። ይህም ፕሮጀክት ስንል ትልቅ ምስራች ነው። በወሬ ደረጃ መቸ ነው የሚያልቀው መቸ ነው የሚጀመረው ስንል አሁን በይፋ የተጀመረበት ነው። እንደውም ላብነት ያል ዶክተር አብይ የመጀመሪያ የጫነው ሹፌርና ሰላምታ እያስታወቀ ነበረ ግዙፍ የሆነ ይሄ የፕሮጀክት በትናንት በትናንት ዕለት የተመረቀው ማለት ነው። ኦጋዴን ላይ የመጀመሪያ ጭነው የወጣው ሹፌር ይህ ማለት ስራ እንደጀመረ ይህ የሚያመላክት ጉዳይ ነው። ስራ ጀምረናል እንጂ ሹፌሮ ጋር ተውቀ አይደለም። ስራ ጀምረናል፣ ሁለተኛው ዙር አስጀምረናል። አለቀ። ይህ ፋይል ተዘጋ። ስለዚህ እኛ የሚያስፈልገን እጆቻችን ለስራ እናዘጋጅ፣ ሰላማችንም እናረጋግጥ ተናግሯል። ይህን ስናደርግ ኢትዮጵያን በአለም ደረጃ ከፍ እናደርጋታለን። የእኛ ታፓላ ባይዘው የሚታወቀው በድህነታችን ነው፣ በረሃብተኞች ነው። በተለይ በ1980 ዎቹ አካባቢ መስለኛ ነው በድመለሱ እንጂ በዓለም በከፍተኛ ደረጃ በራብ ከተመታችው ሀገራ ኢትዮጵያ እንደሆነች ይታወቃል። ስለዚህ የኛ ታፔላ የሚታወቀው በዛ ነው። ይህን ታፔላ ለመፋቅ ደግሞ ዶክተር አብይ እየሰራ ነው። አብረ ነው እንከተል እንከተል። የፋኑ አካሄድ አይቸዋሉ አይቸዋለኝ፣ ሸኔንም አይቼዋለሁ። እነዚህን የሚያሽከረከራቸው ህዋት ነች። ህዋት የሚያሽከረከራ ደግሞ ኤርትራ ነች። ኤርትራ የሚያሽከረከራ ግብጽ ነው። መዋቁር ሶርሱ ያለው ከግብጽ ነው። ስለዚህ እናንተ የግብጽ ባሪዎች ተመለሱ፣ ይብቃችሁ። ከፈሮን ባሪዎች መውጣት አለባችሁ። ወደ ሰላማችን መዞር አለብን። ሀገራችን ወደ እድገት ጎዳና ለማሻገር ጠቅላይ ሚኒስትር ዶክተር ዐቢይ የጀመረልን የስራና የስራ ባህላችን ተላብሰን ወደ እድገት ጎዳና ደግሞ የሚገርመው ልንገራችሁ፣ የማይቀለበስ የማይታጠፍ የማይንበረከክ ሀይል እየገነባች እየሰራች የምትገኝ ሀገር ነች። ስለዚህ ከመቼውም አይሳካላችሁም። ውድ ቻናል ቤተሰብ ተከታታዮች በሌላው ቪዲዮ እስክንገናኝ መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘሁ።